ዛሬ የምንነጋገረው ወይም ዛሬ ይዤላችሁ የመጣሁት ሐሳብ ጓደኞቻችንን ምን ያህል ድረስ ነው ጊዜ የምናሳልፈው ከጓደኞቻችን ጋር ጓደኝነትስ ገደብ የለውም ወይ ገደብ ልናበጅለት በጅለት አይገባም ወይ ለጓደኞቻችን የምንሰጠውን ጊዜ ያክል ለራሳችንስ ጊዜ እንሰጣለን ወይ የሚለውን ነገር ዛሬ እናያለን። ይህን ቪዲዮ እንዲሰራም ያደረገኝ ነገር ምንድን ነው? ከዚህም በፊት በብዙ ጓደኞች ውስጥ ሁላችንም ያው ጓደኛ አለን በጓደኛ ሰርክል ውስጥ ነው ያደግ ነው። በርካታ ጓደኞች ጋር አብረን አሳልፈናል። ብዙ ነገር ከብዙ ሰዎች ጋር አብረን አሳልፈናል። ጓደኝነት በጣም ጥቅም ያለው ነገር ነው። ጓደኝነት በጣም ትልቅ እድል ነው። ከሰዎች ጋር መገናኘትና አብሮ የራስ ሰው ማግኘት በጣም ትልቅ ነገር ነው። ግን የጓደኛ መብዛት ችግር አያመጣም ወይ ሲባል በጣም ነው ችግር የሚያመጣው። ምክንያቱም ጓደኛ ባበዛን ቁጥር ፕሮዳክቲቪቲያችን በጣም ይቀንሳል። በጣም ሰርክላችን በሰፋ ቁጥር ራሳችን ላይ ፎከስ እንዳናደርግ ራሳችን ላይ ኢንቨስት እንዳናደርግ፣ እንዳና ኢቭን እንኳ ቁጭ ብለን የምናስብበት ጊዜ ልናጣ እንችላለን። እኔ ከዚህ በፊት በህይወት አጋጣሚ ከተወሰኑ ዓመታት በፊት በጣም በርካታ ጓደኞች ነበሩኝ፣ በጣም በርካታ። ግን ተገናኝተን በጣም ብዙ ጊዜ ስፔንድ እናደርጋለን። እና መረመርኩት፣ እውነት የኛ መገናኘት ያን ያህል ትርጉም አለው ትርጉም አለው ወይ? ተገናኝተን ምንድን ነው የምናወራው? ስንገናኝ ምንድን ነው ሶልቭ የምናደርገው ነገር? ብዙ ሰዎች አንድ ላይ ሲሆኑ የሚፈቱት ችግር ይኖራል፣ ሶልቭ የሚያደርጉት ነገር ይኖራል። በህይወታችሁ ላይ ለዓላማችሁና ራእያችሁ ላይ የሆነ የሚያበረክቱት ነገር ሊኖር ይገባል። በእናንተ ህይወት ላይ ወይም ደግሞ ራእይና ግባችሁ ላይ የሆነ ነገር የማያበረክት ጓደኛ በዙሪያችሁ ከተሰበሰበ ለእናንተ የሚጠቅማችሁ ነገር ምንድን ነው? ከጥቅሙ ደግሞ ጉዳቱ የሚያመዘንበት ጊዜ ይመጣል። ስለዚህ የጓደኛ አመራረጣችን መስፈርታችን ምንድን ነው? ጓደኝነት መስፈርት ላይኖረው ይችላል፣ እንዲሁም ደግሞ በጥቅም የተሳሰረ ጓደኝነት ላይሆን ይችላል። ጓደኛ ሲባል ጥቅም ላይ ብቻ ዲፔንድ ያደረገ መሆን የለበትም። አንተ ህይወት ላይና ዓላማ ላይ ምንም አበርክቶ የሌለው ሰው ብዙ ጊዜ እየተሰባሰብን ጓደኛ ሰዎች ተከበን የምናሳልፍ ከሆነ ፎከስ እንዳናደርግ ይከለክለናል። አንድ ነገር ላይ አነጣጥረን እንዳናስብ ሀሳባችን በጣም እንዲከፋፈል ያደርገዋል። ከዛ በተጨማሪ ደግሞ በእያንዳንዱ ኤቨንት ውስጥ እንዲንገኝ ያደርገናል። ምሳሌ አንዱ ለሆነ ጉዳይ ሊፈልግ ይችላል፣ አንዱ ሆነ ጉዳይ ላይ ሊጠራህ ይችላል፣ አንዱ ለተለያየ ነገር ሊፈልግህ ይችላል እና ሁልጊዜም ላይፍ ሳይክልህ በዛ ሰርክል ውስጥ ከሆነ ለራስህ መኖር ይቀርና ለሰዎች መኖር ትጀምራለህ። በዛ ላይ ያው የኢትዮጵያዊነት ባህል አለ፣ ማንነት አለን፣ ይሉኝታ አለ። ምን ምን ይሉኛል አይነት ውስጥ እንገባለን። ከዛ በኋላ እራሳችንን እያጣ ነው ለሰው መኖር እንጀምራለን ማለት ነው። ያኔ ነው እንግዲህ የሰው ልጅ ፕሮዳክቲቪቲነቱ በጣም ይቀንሳል። ፎከስ የሚያደርግበት ነገር እያጣ ይሄዳል። እራሱ ላይ መስራት ያቆማል። ከዛ በኋላ መንጋ ነው በቃ የሚሆነው። አብሮ መጓዝ፣ አብሮ መምደም ነው የሚሆነው። እኔ አሁንም ጓደኞች አሉ፣ አሁንም በመንጋ ነው የሚንቀሳቀሱት በጋራ አሁንም የትም ቦታም የሚሄዱት በጋራ ነው። የሆነ ጉዳይ ከተፈለገ አሁንም በጋራ ነው። የሆነ ገን ለመግዛት ከፈለጉ በጋራ በመንጋ አንድ ላይ ኢቭን ከሃይ ስኩል ድረስ አብረው የተማሩ ልጆች አሁንም የማውቃቸው ሰዎች አሉ። አሁንም ሲሄዱ በመንጋ ነው፣ ሲመጡም በመንጋ ነው። እንዳውም አንዳንድ ጊዜ ምን ያስባለሁ፣ ሰዎች ብቻቸውን መሄድ ይጨንቃቸዋል እንዴ ወይስ ብቻ መኖር? ለተወሰነ ሰዓት እንኳን ለብቻ መሆን የሚጨንቀው ሰዋል። በጓደኛ መከበብ ውስጥ የለመደ ሰው ብቻውን መቆም አይችልም። የሆነ ፈተና ቢመጣበት ስትራግል አድርጎ ያንን ነገር በስትራግል ማለፍ አይችልም እና ለራሳችን በቂ ጊዜ መስጠት ይኖርብናል። በነገራችን ላይ አንድ ራዕይ ያለው ሰው ወይም ዓላማና ግብ ያለው ሰው ዓላማውን ግቡን የቀረጸ ሰው እዛ ላይ በጣም ብዙ ሰዓትን ስፔንድ ስለሚያደርግ ከሰዎች ጋር ያለው ሰርክል በጣም ይቀንሳል። እስኪያስቡት በጣም በርካታ ሚዲያዎች ላይ በየትም ቦታ የተለያዩ የስኬታማ ሰዎችን ጀርባ ስታጠኑ ሰርክላቸው በጣም ጠባብ እንደሆነ ነው ሲናገሩ መሰሙት። ጓደኞቻቸው ወይ አንድ ወይ ሁለት ከዚህ አያልፍም። አምስት ስድስት ጓደኛ አስር ተሰብስቦ የሚዋራ ስኬታማ ከማያደርጉ ነገሮች አንዱ አለአግባብ ግንኙነት ተገናኝቶ በማያገባን ነገር ላይ ማውራት፣ ስለ ፖለቲካ ማውራት፣ ስለማይመለከተን ኢሹ ስለዛ ነገር እየተገናኙ በጣም ሰዓትን ስፔንድ ማድረግ እኔ ለእኔ ብዙ አይ ሜቢ የተወሰነ ጊዜ ላይ የብቻችሁ ለመሆን በምታስቡበት ሰዓት ልትገፉ ልትተቹ ትችላላችሁ። እኔም እንደዛ ነገር አገጥሞኛል። የት ሊደርስ ምን ሊያመጣ የሚቀልዱ የሚያሾፉ የሚስቁ ጓደኞች ሊኖሩ ይችላሉ። አይኖ ያንን ነገር ቻል አድርጋችሁና ተቋቁማችሁ ግን ለራሳችሁ ጊዜ ሰታችሁ ራሳችሁ ላይ ሰርታችሁ ዓላማና ራዕያችሁ ማሳካት ይኖርባችኋል። የሰው ልጅ ምንም ነገር መልመድ ይችላል በነገራችን ላይ በብዙ ሰርክል ውስጥ በብዙ ጀማዓ ውስጥ ሜቢ ጓደኝነት እኮ ደስ ይላል። የራስ ጀማአ ኖሮህ የምትገናኝበትን ጊዜ መድበህ ከጓደኞች ጋር የምታሳልፍበት ጊዜ ይኖራል። ቀንና ሰዓት ቆርጠህለት የምትገናኝበት ጊዜ ይኖራል። በየቀኑ ማታም፣ ጠዋትም፣ ቀንም ግን እየተገናኘህ ራስህን ማጣት የለብህም። ብዙ ጓደኛ ያለው ሰው እራሱ ነው የሚያጠው። ይህን ስልድ ግን ጓደኝነት መጥፎ ነው እያልኩ አይደለም። ጓደኝነት በጣም ትልቅ ነገር ነው። እኔ ለጓደኛዬ ምንድን ነው የማበረክትለት? የማልጠቅመው ከሆነ በሆነ ጉዳይ ላይ ከኔ ምንም የማያገኝ ከሆነ እኔ ለሱ እየጠቀምኩት አይደለም ማለት ነው፣ እየጎዳሁት ነው። እሱ ሊያነብ ሊሰራ ባለበት ሰዓት ላይ እኔ ሄጄ ቢዚ የማረገው ከሆነ ያን ሰውዬ እየጎዳዮት ነው። እሱም በዩዲታ ታስሮ ሜቢ ሊስቅ ሊጫወት ይችላል፣ ስራውን አቁሙ። ሁለተኛ፣ ለኔ ግብአት ለማስበው ለማለመው ነገር ግብአት የማይሆነኝ ሰው እኔ ጋር ከመጣ ሜቢ እኔ ማፍረሰው አይቀርም። ስለዚህ የጓደኝነት ሪሌሽንሽፓችን ግንኙነታችንን ቸክ ማድረግ ይኖርብናል። ብዙ ጊዜ ሰዎች ፕሮዳክቲቭ የማይሆኑት ዓላማቸውን፣ እኔም ከጓደኞች ጋር በሆንኩበት ሰዓት፣ በዛ ጀማ ውስጥ በምኖርበት ሰዓት፣ በምናሳልፍበት ሰዓት እራሴ ላይ ምንም እየሰራው አልነበር። ያሰብኩትን ነገር በደንብ አችብ እያርኩት አልነበርም። እንደውም ያገኘሁትን ነገር እያጣሁት ነበር የሄድኩት። ስለዚህ ማንኛውም ሰው ጓደኛህ ሊሆን አይገባም። ሜይ ቢ የምታቀሙ ሰው ይኖራል። በሰላምታ የምታልፈው ሰው ይኖራል። የሚያገናኝ ትልቅ ጉዳይ ካለ ልትገናኝ ትችላለህ። የጋራ ጉዳይ አስፈላጊ ጉዳይ። ከዛ ውጭ ግን እየተገናኙ በወሬ ብቻ ረጅም ሰዓትን ማሳለፍ ለእኔ አይታየኝም። እኔ በጀማ ውስጥ ተሰብስቤ አምስት ሰዓት አራት ሰዓት የሚያሳልፉ ሰዎች አሉ። ሶስት ሰዓት አራት ሰዓት ከብዙ ጓደኛ ጋር ከማሳለፍ ለምን አንድ መጽሐፍ አላነበር? አንዳንዱ በጣም በርካታ ጓደኛ ስላለው እንደ ሀብት የሚቆጥርም ሰው አለ። በነገራችን ላይ የጓደኛ መብዛት እንደ ሀብት ምንጭ አደለም ካላወቅበት እንደ ሀብት ምንጭ ሳይሆን የድህነት ምንጭ። አንዳንዶች ብዙ ጓደኛ ኖሯቸው ብዙ ጓደኛ አስከትለው ተከበው እየሄዱ ትልቅነት የሚሰማቸው ሰዎች አሉ። ትልቅነት የተወደዱ የሚመስላቸው ማለት ነው። አይደለም፣ እንደዛ አይደለም። ብቻህን ትቆማለህ ወይ ነው ትልቁ ነገር። ብቻህን ትቆማለህ? ብቻህን አትቆምም። ብቻህን የሆነ ቦታ ሂደህ ምንም ነገር ኮሚኒኬት ማድረግ አይችልም። በዛዛታ በጫጫታ ውስጡ የሚኖር ሰው ብቻውን ምንም ማድረግ አይችልም። ሰርክላችንን ጠበብ አድርገን ዓላማና ግባችን ላይ ፎከስ አድርገን ራእያችንን ማሳካት ነው የሚኖርብን እንጂ ለብዙ ሰው ሀሳባችንን ከበታተን ነው ስኬታማ አኖንም ውጤታማ ላኖን እንችላለን። ከስኬታማ ሰዎች ጀርባም ያለው ሚስጥር ይሄ ነው። ምክንያቱም ያንን ነገር ለማሳካት የሚወስዱት በጣም ረጅም ሰዓት አለ። ስለዚህ ሰው አያገኙ ማለት ነው። ሰዎች እነሱ ደግሞ ያንን ውጣውረድ ውስጥ በሚያልፉበት ሰዓት ሰዎች ከነሱ ጋር ምን ያደርጋሉ? ጥለዋቸው ይሄዳሉ። ብዙ ጓደኛ ያላቸው ማለት ነው። ስለዚህ የሚረዳችሁ ሰው ከእናንተ ዓላማና ራኢ ጋር የሚሄድ ሰው አንድ ወይም ሁለት ጓደኛ ሊኖራችሁ ይችላል። ከዛ ውጭ ግን በርካታ ሰዎች ይዛችሁ ጊዜያችሁን ስፔንድ ማድረግ የለባችሁ። ኔትወርክ አያስፈልግም፣ ብዙ መተዋወቅ አያስፈልግም እያልኩ አይደለም። በዚህ ዘመን ትልቁ የስኬት ምንጭ ኔትወርክ ነው። እንዲያውም ከሰክሰስ በኔትወርክ ነው የሚለካው። ግን አያያዙ ማወቅ አለብን። የጓደኛን አያያዝ ማወቅ አለብን። በዩሊታ ቢቆጡብኝስ፣ ቢቀየሙኝስ ብለን ግን ጊዜያችንን ስፔንድ ማድረግ ይኖርበት አይመስለኝም ስለዚህ ነገር አስቡበት ለማለት ነው ለዛሬው ቪዲዮ ይህን ይመስላል በሌላ ቪዲዮ በሌላ ጊዜ እስከምንገናኝ ድረስ ሰላም